በኢትዮጵያ ለዩኒቨርሲቲው ማህበረሰብ አገልግሎት እንዲውሉ ተገንብተው የሀገሪቱን ትልቁን የሊግ ውድድር ከሚያስተናግዱ ስቴዲየሞች መካከል አንዱ ነው የሀዋሳ ዩኒቨርሲቲ ስቴዲየም። ስቴዲየሙ ባለፉት ሶስትና አራት ዓመታት ያለ እረፍት በሚባል ደረጃ የኢትዮጵያ ፕሪምየር ሊግን ጨምሮ ሌሎች ውድድሮችን ሲያስተናግድ ቆይቷል። አሁንም እያስተናግደ ይገኛል። ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በመቀጠል የምሽት ጨዋታዎችን ጭምር የማስተናገድ አቅም ያለው ይህ የሀዋሳ ዩኒቨርሲቲ ስቴዲየም ተደራራቢ ጨዋታዎች የሚደረጉበት መሆኑን ተከትሎ በተለይ በዝናብ ወቅት ጨዋታዎችን ለማድረግ አስቸጋሪ የሆነበት ይገኛል። በሜዳው ላይ የሚታየውን ችግር ያልሸሸጉት የዩኒቨርሲቲው የስፖርት ሳይንስ ትምህርት ክፍል ኃላፊና ተመራማሪ ዶክተር ሲሳይ መንግስቱ የሀገራችን የስቴዲየም የግንባታ ሂደት ባለሙያዎችን ያሳተፋ አለመሆኑ አሁን የሚታዩ ችግሮች እንዲፈጠሩ መነሻ መንስኤ ነው ይላሉም። ስፖርቱ ዘርፍ ላይ ትልቁ ነገር የኢንፍራስትራክቸር ችግር ነው። እንደ ሀገር አሁን የገባንበት ትልቁ ችግር የኢንፍራስትራክቸር ችግር ነው። ለረጅም ጊዜ ሲንከባለል የመጣ ችግር ነው። ከቅርብ ጊዜ ወዲህ ግን ምን መደረግ ጀምሯል፣ ኢንፍራስትራክቸሮች መሰራት ጀምሯል፣ መገንባት ጀምሯል። በከተማ አስተዳደሮች፣ በዩኒቨርሲቲዎች ምናምን። ግን ቅድም ልክ አንተ እንዳነሳው ትልቁ ነገር ትኩረት ሰጥተው እነሱ የሚሰሩት ለትልቁ ኢንፍራስትራክቸሩ ለትልቁ ለመቀመጫው፣ ለትልልቅ እነዚህ ኮምፕሌክስ ለሆኑ ነገሮች ነው እንጂ ዋናው ትልቁ የሚፈለግበት መጫወቻ ሜዳ ላይ ትኩረት አይደረግበትም። ከሳር አመራረጥ ጀምሮ ከአፈር አመራረጥ ጀምሮ በባለሙያ የታገሰ ነገር ስለማይሰራ ልክ ስቴዲየሞች ተሰሩ ተብሎ የመጀመሪያ ሁለት ጨዋታ ከተጫወተ በኋላ ከጥቅም ውጭ ወጥቶ በጣም ብዙ ስፖርተኞቻችን ተጎርተው እንደሁም አንዳንዶቹ በርናውት ብሎ አድርገው ከጨዋታ ውጭ የሚወጡበት ሁኔታ ነው የሚታየው እና ምንድን ነው ትልቁ ነገር ከባለሙያ ጋብሮ ስለማይሰሩት ነው። መሰረታዊ ችግሩ እሱ ነው። የአንድ ስቴዲየምን ስራ ለሆነ ኮንትራክተር ትሰጠዋለህ። ከዛ በኋላ ግን ሱፐርቫይዝ የሚያደርግ የሙያው ሰው በቦታው ላይ ስለማይገኝ እዛው አካባቢ ያሉ አካላት ዝም ብሎ የሰሩትና ስቴዲየም ነው በሚል ብቻ ዳይሜንሽኑን ብቻ ለከተው ወደ ስራ ስለሚገቡ ነው። ባለሙያ ቢኖር እያንዳንዱን አሁን አፈር ባለሙያ ያስፈልጋል፣ የሳር ባለሙያ ያስፈልጋል፣ የስፖርት ሳይንስ ባለሙያ ያስፈልጋል። ስለዚህ ከዛ ከዛ አንጻርና እንክብካቤ ይፈልጋል። ከዛ አንጻር ካልሆነ የምናያቸው ትልልቅ ኦፍ ኮርስ ደስ የሚል ነገር ነው፣ ትልልቅ ግንባታዎች አሉ። ለማጫወቻ ሜዳው ግን ትኩረት ሳይሰጠው አብዛኛው ተጫዋቾቻችን እንደው ደረሰ ተብሎ እንኳን ሲደርስ ወዲያው በጉዳት በርናውት አድርገው ከጨዋታ ውጪ የሚሆኑበት ሁኔታ ይደረጋል። ስለዚህ በባለሙያ በተቀናጀ መልኩ መስራት ቢቻል እነዚህ የገነባናቸው ትልልቅ ስቴዲየሞች ለታዳጊ ወጣቶችም ለራሱ ለፕሪሚየር ሊግና ለሴቶችና ለወንዶች ፕሮግራም እንደዚሁም ለከፍተኛና ለሱፐር ሊግ ማጫወት የምንችልበት ደረጃ እንደርሳለን ብዬ አስባለሁ። ለመጫወቻ ሜዳው የአገልግሎት አሰጣጥ ችግር ከላይ የተጠቀሰው ምክንያት እንዳለ ሆኖ ተገልጋዮችም ሜዳውን በኃላፊነት ያለመጠቀም ችግር አንዱ የመጫወቻ ሜዳው ተግዳሮት መሆኑን ዶክተር ሲሳይ መንግስቱ ጠቁመዋል። ለምሳሌ የኛን ይሄንን ሜዳ ልንገረ ሊግ ካምፓኒውም የራሱ የሆነ ሊወስድ የሚገባው ነገር ስላለ እንዲህ አይነት ሜዳን በጥሩ ሁኔታ ሰርተንላቸው በጣም ደስ ብሏቸው፣ ሁሉም አክኖሎጅ አድርጎን በጣም አጨብጭበው የተቀበሉትን ሜዳ ኦቨርዶዝ አደረጉት። ምን ማለት ነው? ዓለም ላይ እንደምናውቀው እንደ በሳምንት እንደ ከፋ የሚባል ሁለት ጨዋታ ነው። ይሄ የእኛ ሜዳ ገና በተሰራ በአዲስነቱ አንዴ ሳራ ጭደን የሰጠናቸው ሜዳ በሳምንት ዘጠኝ ጨዋታ ነው የሚያደርገው። ውጭ በጣም አደገኛ የሆነ ማለት ነው። ይሄ ልክ በስልጠና ብንዘረዝረውና ተጫዋችን ስልጠና ውስጥ ብናስገባው ተጫዋቹ በርናውት አድርጎ ከውድድር ውጭ ይወጣል። ተጫዋች ላይ ማሰልጠን እንዲሆን ኦቨርዶዝ ማለት ነው። ስለዚህ ሜዳ የራሱ የሆነ ሳይንስ አለው። ምን ያህል ሰዓት ተጠቅመውበት፣ ምን ያህል ሰዓት ሪኮቨሪ ይፈልጋል የሚለው የራሱ ሳይንስ አለው። ግን የመጣው ፕሪሚየር ሊግ ሼር ካምፓኒውም ማክሲሞም ማህበሩ ያው ችግር ላይ ስለሆነ ችግሩን ተረድተን የሰጠ ነው። መስመር ዳኛ የሚሮጥበት እኮ ቦይ ሰራ ሁን ዊችዝ በጣም የሚገርም ነው። መስመር ዳኛ እንግዲህ ያለውን እንቅስቃሴ ታል ይሄ ማለት ኦቨርዶዝ መሆኑን የሚያሳይ ነው። ስለዚህ ሜዳዎቻችን ለረጅም ጊዜ እንድንከበከባቸው፣ ወይ እንድንቀጥልባቸው፣ ውድድር እንድናከናውናባቸው ከተፈለገ እንዲህ አይነት ውድድሮችን ኢንቴንሲቭ የሆነ ውድድር ፕሮግራሞችን ማየት፣ ሁለት ቀን ካጫወተ ሁለት ቀን ረፍት ቢያገኝ፣ ሁለት ቀን አጫወተው ሁለት ቀን ረፍት ቢያገኝ፣ እንክብካቤውን በዛ ሳሩም ሪከቨር ያረጋል፣ ረጅም ጊዜም አገልግሎት ላይ እናውለው እንችላለን። ስለዚህ ወደ አንተ የመጨረሻው ጥያቄ ሰመጣ ኃላፊነት የሚወስዱት የውጭ ምንዛሬ በከፍተኛ ደረጃ አምጥተው አሁን ለምሳሌ እኛ የአዋሳ ከነማን ልንገረህ የሜዳውን አርቲፊሻል ሰሩ። በቅርቡ ፕሪሚየር ሊግ ሲከናወኑ የነበረ ነው የሴቶች ውድድር ሲከናወንበት የነበረው ሴቶቹ ታክል ወርደው እኮ ከታች እስከ ላይ ተጋግጠው ደም በደም ሆኖ ያየነበት ኮንዲሽን አለ። ስለዚህ ጉዳቱን በጣም አደገኛ ነው። እዚህ እንደፈለገ ቢወድቁ የሚጎዱበት ቦታ አይደለም እና በኔፊትድ ሆነዋል ተጫዋቾች። ስለዚህ ይሄን ከተጫዋቾች ኢንተርቪው ብትሰሩ ክለቦችን ብትጠይቋቸው የሀዋሳ ስቴዲየም የሀዋሳ ዩኒቨርሲቲ ስቴዲየም ሜዳ ምን ነበር ስራቸው ከጉዳት አንጻር በጣም ደስ ብሏቸው ነው የሚያወሯቸው። ስለዚህ ሌሎችም ተሞክሮ ነው ስለውት ይሄን ነገር ቢጠቀሙበት የተሻለ ነገር መስራት ይቻላል ብዬ አስባለሁ። ከቅርብ ጊዜ ወዲህ በኢትዮጵያ እየታየ ያለው የሰው ሰራሽ ሳር ንጣፍ ረጅም ርቀት አያስኬደንም የሚሉት የሀዋሳ ዩኒቨርሲቲ የስፖርት ሳይንስ ትምህርት ክፍል ኃላፊና ተመራማሪው በዩኒቨርሲቲያቸው ስቴዲየም ይበልጡንም ደግሞ በመጫወቻ ሜዳው ላይ እየተሰራ ያለው ተፈጥሯዊ ነገሩን የጠበቀ አሰራር በቀጣይ በኢትዮጵያ ለሚገነቡ ስቴዲየሞች መነሻ ተሞክሮ ሆኖ ሊያገለግል ይችላል ይላሉ። አርቲፊሻል ሳር ብዙ ደረጃዎች አሉት። እኛ የምናመጣው የትኛው ደረጃ ነው የሚለው ሌላ ጥያቄ ነው የሚሆነው አሁን አምጥተው እየሰሩበት ያሉት የተወሰኑ ከተማ አስተዳደሮች ድሬዳዋን ጨምረ ወራቢ አካባቢም እንደዚህ ያየነው ነገሮች አሉና፣ እነዚህ ያመጧቸው የትኛው ደረጃ ነው እንግዲህ በኋላ ነው እነሱ ናቸው የሚያውቁት። ተፈጥሮ ሳር ላይ ነው መስራት ያለብን። ለምሳሌ እኛ አሁን የሀዋሳ ዩኒቨርሲቲ ስቴዲየም ዘንድሮ ለፕሪሚየር ሊጉ እንዲደርስ አሁን እናንተ ያያችሁት ያለውን ስንሰራ በጣም በሚገርም ኮሚትመንት ነው የሰራ ነው ከጠዋት እስከ ማታ ነው ሙሉ ቆፍረን አንስተን ነው። ብዙ ሰዎችን አሰማርተን የከተማውንና ዙሪያውን ያሉ ልጆችን ወጣቶች አሰማረን፣ በአዲስ ሌብል አድርገን በሰርቬ ባለሙያዎች ከምህንድስና ክፍል ከዩኒቨርሲቲያችን ጋር ተነጋግረን እነዛን አድርገን ድጋሚ ሳር ተክለን ነው ተምትመን፣ ሳር ተክለን በሶስት ወር ጊዜ ውስጥ ነው ወደዚ ያበቃ ነው። አንድ አርቲፊሻል ሳርን ከውጭ ላስመጣ ሲል አሁን ባለው ነባራዊ ሁኔታ የውጭ ምንዛሬውን ግምት ውስጥ ማስገባት ነው። አምጥተው ማን ነው የሚጫወትበት ነው የሚል ይሄ ግን ለታዳጊ ወጣቶች ብትለው ለሕፃናት ብትለው ለፕሪሚየር ሊግ ብትለው ትልቅ ኢምፓክት ያለው ስራ ነው የሰራ ነው። ለምሳሌ ይሄ የኛ ሜዳ ዛሬ እናንተ ኦብዘርቭ ያደረጋችሁት ከ50 በላይ ጨዋታዎች አከናውኗል። አሁን ተሰርቶ ደረጃውን በጠበቀ መልኩ ከተሰራ በኋላ የመጀመሪያ ዙር ሳር አጭደ ነው በእንጭጭነቱ ነው ጨዋታ ተጀመሩበት፣ ግን አለ ስቲል አለ አሁንም በዚህ ደረጃ እያደረገ ነው። እኔ ባለኝ መረጃ የኢትዮጵያ ፕሪሚየር ሊግ ተሳታፊ የወንዶች ቡድን አንድም ልጅ አንድም ተጫዋች ጉዳት የተባለ ነገር አልገጠመውም። በዚህ ሜዳ በተመለከተ ኮቾች በጣም ደስተኞች ናቸው። ክለብ ስራ አስኪያጆች በጣም ደስተኞች ናቸው። ተጫዋቾች በጣም ደስተኞች ናቸው። ሁሉም አካላት በጣም ደስተኛ ነው። ምርጥ ስራ ነው የሰራ ነው። ስለዚህ ሌሎች ከተማ አስተዳደሮችም ከዚህ ልምድ መውሰድ ይገባቸዋል። ወስደው አርቴፊሻል የሚባለውን ነገር ወደ ጎን ትቶ አሁን አገሪቱ ያለችበትን የውጭ ምንዛሬ ችግር እናውቃለን። ለምንስ ነው የምናመጣው? ማንን ልናጫወትበት ነው? ስለዚህ ይሄ በሶስት ወርኛ ከሰራ ነው ሌሎች ከተማ አስተዳደሮች እኛ የእፎይታ ጊዜ አልሰጠ ነው እንዳልኩ ልክ የመጀመሪያ ሳር አጨዳ ካጨድን በኋላ ውድድሩ ጊዜው ስለደረሰ መጡበት። አንድ ኦልሬዲ ከቨሪ ፔሪድ ሰጥተነው ቢሆን ኖሮ ይሄ ሜዳ አሁን ካለው በላይ አበባ መስሎ ይገኝ ነበር። ስለዚህ ከተማ አስተዳደሮች ይሄን መውሰድ አለባቸው። ትልቁን ኃላፊነት የሚወስደው ምንም ወደድንም ጠላንም ኢትዮጵያ ውስጥ ያሉ የማዘውተሪያ ቦታዎች ኦልሞስት ኦል ማለት ትችላለህ፣ በመንግስት ስር ናቸው። ወጪውን የሚያወጣው መንግስት ነው። የሚያወጣው አካል የከተማ አስተዳደሩ ሪስፖንሲቢሊቲውን መውሰድ አለበት። ስለዚህ ኮሚትመንቱን ወስዶ ያን የሚያህል ሂውጅ አማውንት ኦፍ ገንዘብ ከሚያወጣ እዚቹ ሀገሪቱ ውስጥ ባለ ለምሳሌ እኛ ከዚህ 30 ኪሎ ሜትር አካባቢ ያለ ሳር ነው ይዘን የመጣ ነው በሲኖ ትራክ እያመላለስን የሰራ ነው። ሐዋሳ ዩኒቨርሲቲ ከሶስት ሚሊዮን ብር በላይ አካባቢ ወጪ አደረገ። የከተማው የሀዋሳ ከተማ ልማት ፈንድ ተሳትፎ ምክር ቤት የሚባል እንደዛ ወጪ አደረገ። በጋራ ኮሚትድ ሆኖ ለዚህ ውድድር ያበቃ ነው። ስለዚህ ይሄን ልምድ ቢወስድ፣ ለምሳሌ የኔ የቀድሞ ዩኒቨርሲቲ ጅማ ዩኒቨርሲቲ ትልቅ ስቴዲየም ባለው ያን ስቴዲየም በእንዲህ መልኩ ቢሰራው ትልቅ አገልግሎት መስጠት ይችላል። ሀገራችን እኛ እዚህ አሁን የተቀመጠ ትልቁ ስቴዲየማችን አለ፣ የሀዋሳ ከተማ ስቴዲየም ይህን ከተማ ስቴዲየም ከዚህ በወሰድነው ልምድ መሰረት የከተማ አስተዳደሩ ቁርጠኛ ስለሆነ ማለት ነው ያን ምንሰራው ለአፍሪካ ዋንጫ ማድረስ የምንችልበት ደረጃ ላይ እንደርሳለን። ስለዚህ ይሄ አርቲፊሻል ሳር ከውጭ እናስመጣለን የሚለውን ሙሉ ኃላፊነት የሚወስደው የከተማ አስተዳደሮች ናቸው። እነዚህ ከተማ አስተዳደሮች ቁርጠኛ ሆነው ኮሚቴ ሆነው እንዲያነት ስራዎችን ቢሰሩ እኔ በእርግጠኝነት ነው ምነግር የተሻለ የሀገሪቱ ውስጥ ያለ የውድድር መርሃ ግብሮችን በአግባቡ ማከናወን እንችላለን። ኢትዮጵያ እንደ ሀገር ጥራት ያላቸው ስቴዲየሞች ሊኖሯት ይገባል የሚሉት ዶክተር ሲሳይ ንጉሴ የግንባታ ሂደታቸው በባለሙያዎች የተደገፈ ካልሆነ ግን አሁንም ከትርፉ ኪሳራው እንደሚያመዝን ተናግረዋል። አንድ ሀገር እንደ ሀገር የትኛውም ከተማ ይሁን የትኛውም በሀገሪቱ ውስጥ ያሉ ትልልቅ ስቴዲየሞች መኖር የግድ ነው። አሁን ለምሳሌ የኢትዮጵያ ብሔራዊ ቡድን ካየ ነው፣ እንዲህ ስደተኛ ሆኖ ነው የቀረው ይሄ ምንድን ነው? ደረጃውን የጠበቀ ስታንዳርዱን የጠበቀ የመወዳደሪያ ሜዳ ከነ መልበሻ ጭምሩ በጣም ብዙ ናቸው ስታንዳርዶቹ። ያው እንደምታውቀው አንድ ሜዳ ሜዳ የሚያሰኙት መጫወቻ ሜዳ ብቻ አይደለምና ከውስጥ ያሉ የሚዲያ ሩሞች ምናምን በጣም ብዙ ነገሮች አሉና ከዛ ከዛ አንጻር ደረጃውን የጠበቀ ስለሌለ ነው ብሔራዊ ቡድናችን የውት ስደት ላይ ሄዶ ከርሞ፣ ምናልባት በቅርቡ አሁን አንተ እንዳነሳው የባህርዳር ዩኒቨርሲቲ ያደበባ ስቴዲየም እንደዚሁ አልቀው ነገ ወደ ሀገሩ ይመለሳል ብለን በተስፋ የምንጠብቀው እንዲህ አይነት ነገሮች መሆን አለባቸው። አሁን የአዌርነስ ችግር ነው መሰረታዊ ችግሩ። ለምሳሌ የባህር ዳር ከተማን ስቴዲየም ብናነሳ የክልሉ ወይም የከተማ አስተዳደር ነው ሪስፖንሲብሊቲን የሚወስደው ሲወስዱት ግን አሁን ትልቁ ችግር ምንድን ነው የማወዳደሪያ ሜዳው ሳሩን መርጦ የመስራቱ ጉዳይ የአዌርነስ ችግር ይመስለኛል ምክንያቱም እንዲህ አይነት ሜዳዎች የኢንጂነሪንግ ስራው የሚሰራው በኮንትራክተሩ ነው ይታወቃል ወርኮቹ ሳይት ወርኮቹ ሙሉ ነገሮች ተጠናቀው ነው የሚወጡ ወደ ሳር ማንጠፍ የሚ ሳር ማንጠፍ ላይ ስንመጣ የትኛው ሳር ነው ለዚህ ሜዳ የሚሆነው የሚባለው ባለሙያ ስለማንጠቀሙ ነው። እኔ እንደዛ ነው የሚታይ። አሁን በአብዛኛው ቦታዎች ስቴዲየም ላይ የምናየው ችግር የመጣው የባለሙያ ችግር ነው። ባለሙያ ማለት ምንድን ነው? ለምሳሌ ሳርን በተመለከተ ፕላንት ሳይንስ ላይ ያሉ ባለሙያዎች አሉ ከግብርና ኮሌጆች ወይም ከግብርና ምርምር ተቋማት ጋር በመስራት የትኛው ሳር ዶዝን ሊሸከም ይችላል፣ የትኛው ሳር ስር ለስር የሚሄድ ሳር አለ፣ ወደ ላይ የሚበቅል አለ፣ በአንድ ጊዜ የሚከስም አለ፣ ከአፈሩ ጋር አብረው ውስጥ ካሉት ኮንቴንቶች ጋር አብሮ ሊዋሃድ ይችላል የሚለው ባለሙያ ስለማናማክር ነው። የኛ የመጀመሪያው ሳር እንደዛ ተበላሽቶ ጨዋታ እስኪቋረጥ ድረስ ሲያደርገን የነበረው እኮ በባለሙያ ስላልተሰራ ነው። ዘንድሮ በተቻለ መጠን ባለሙያ አማክረን ነው ከግብርና ኮሌጃችን ጋር የፕላንት ሳይንስ ክፍል ካለ ባለሙያ ጋር ተነጋግረን ምን አይነት መሆን አለበት እንዴት መሆን አለበት እያን ነው የተሰራ ነው እና ትልቁ ሪስፖንሲቢሊቲ የሚወስደው አሁንም የሚያሰራው አካል ነው። የሚያሰራው አካል ልክ የኢንጂነሪንግ ስራውን የኢንጂነር ባለሙያ እንደሚሰጠው ሁሉ የሳር ወርኩንም ለሳር ባለሙያው መስጠት መቻል አለበት። ያን ካደረግን እኔ የተሻለ ሜዳ መስራት እንችላለን። ትልልቅ ሜዳዎች ግን እኔ ፊርም የሆነ ስታንድ ያለኝ ትልልቅ ግዙፍ ስቴዲየሞች ኢትዮጵያ ያስፈልጋታል። ትልቅ ኢንቨስትመንት ነው አውቃለሁ አገሪቷን ካለችበት በኋላ ግን የሚያመጣውን ኢምፓክት የዛ ነው ያለው። ትልቅ ነገር ነው። ነገ ብሔራዊ ቡድናችን ከስደት ተመልሶ እዚች አገር ውስጥ መጫወት ሲጀምር ብዙ ስፖርተኞችን ማፍራት የምንችልበት እድል ነው ያለው። ኢትዮጵያ እዚህ የዚህኛ የሀዋሳ ትልቁ ኢንተርናሽናል ስቴዲየም ላይ በአንድ ወቅት ኢንተርናሽናል ጨዋታ አጫውቶ ነበር። ህዝቡ የነበረው ፍላጎት፣ ህዝቡ ለእግር ኳስ ተነሳሽነት የነበረው ፍላጎት እንዲቀላል አይደለም ኢቭን የውጭ ተጫዋቾችን በምታመጣበት ሰዓት ትልልቅ የውጭ ምንዛሬ ጀነሬት የምታርግበት ነው። ቀላል አይደለም። ግን ቅድም እንዳልከው ምንድነው ሜዳውን በተመለከተ ኔግሌክት አድርገን እነዚህ ትልልቅ ኮምፕሌክስ የሆኑ ነገሮች ለእናተኩርና ሜዳውን ቷል። ስለዚህ በባለሙያ ነው ለባለሙያ ከሰጠነው ያ ባለሙያ ኢቭን ለትሪትመንት አሁን እኛ ትንሽ የተበላሻሹበት ቦታ አለ። ኦቨርዶዝ ነው አንደኛ፣ ኦቨርዶዝ ነው ሁለተኛ፣ የማትጋፋው ነገር አለ። የዌዘር ኮንዲሽኑ ከአቅም በላይ ነው። ሶስት ቀን እጅግ ከባድ ዝናብ እንደ ከተማ ዘነበ። ስለዚህ ያንን ልናደርገው ምንም ልንቋቋም አንችልም። ከዛ በኋላ ግን የተፈጠሩት ትንሽ ቦታዎች ላይ የተፈጠሩ ነገሮች እነዛን ከባለሙያ ጋር ነው ምን ሰራው። አሁን አንድ ወር ጊዜ ስናገኝ ባለሙያ ጠርተን፣ እንዴት እናርግ እንዴት ሪከቨር ሊያርግ ይሄ ሜዳ በሚለው ሰርተን በውጭ በኩል የተከልናቸው አሉ እነሱ እና ወስደን እዛ ልናርግ እንችላለን ከባለሙያ ጋር። ስለዚህ አሁን ትልቁ ችግር ምንድነው ባለሙያን የማማከርና ማማከረና ባለሙያ ቦታው ላይ እንዲሰራ አለማድረግ ችግር ይመስለኛል። አምኖት ዛት ማት ሹር አይደለሁም እንጂ ያ ቢሆን ኑሮ ባለሙያ ያየው ነገር ይኸው እንደምናየው ውጤታማ ይሆናል ብዬ አስባለሁ። ከአቅሙ በላይ አገልግሎት እየሰጠ ያለው የሀዋሳ ዩኒቨርሲቲ ስቴዲየም ከመግቢያ በሩ እስከ መልበሻ ክፍሉ እየተደረገለት ያለው እንክብካቤ አነስተኛ መሆኑን በጉብኝታችን ታዝበናል። ነገሩ በእጅ የያዙት ወርቅ ሆነብናል የሚሉት ዶክተር ሲሳይ እንደ ተቋም ለስቴዲየሙ የሚደረገው እንክብካቤ እንዲስተካከል ጥረታችንን አጠናክረን እንቀጥላለን ብለዋል። ያስቆጫል። በጣም ሂዩጅ አማውንት ኦፍ መኒ ኢንቨስት አድርገ እጅግ ግዙፍ የሆነ ስቴዲየም ገንብተ የሚንከባከበውና በየእለቱ ተንከባክቦ አገልግሎቱን የበለጠ ለረጅም አገልግሎት እንዲሰጥ ማድረግ አለመቻል በጣም የሚያስቆጭ ነው። በጣም የሚያበሳጭ ነው። በመሰረቱ በሙያችን በስፖርት ሳይንስ ሙያ ውስጥ ፋሲሊቲ ማኔጅመንት የሚባል አለ። ስፖርት ፋሲሊቲ ማኔጅመንት ራሱ እንችሉ እንዳንድ ኮርስ ተማሪዎች ይወስዱታል። ስፔሻሊቲም አለው በአለም አቀፍ ደረጃ ፋሲሊቲዎችን እንዴት ማኔጅ ማድረግ አለበት የሚባለው የስፖርት ባለሙያ ነው የሚያውቀው። በዛ ሙያ የተመረቀ ሰው አለ። እንደ ሀዋሳ ዩኒቨርሲቲ ስንመጣ ደግሞ ድለኞች ነን፣ ብዙ ባለሙያዎች አሉን። ስለዚህ የኛ የሀዋሳ ዩኒቨርሲቲ ላለፉት ዘመናት ተሰርቶ ይሄ ሜዳ አርቲፊሻል አይደለም፣ የተፈጥሮ ሳር ነው። ያንደዛ ሆኖ ችግር ውስጥ የነበረበትን አሁን ከቅርብ ጊዜ ወዲያ ከዩኒቨርሲቲ አመራር ጋር በመነጋገር ወደ ትምህርት ክፍሉ መጥቶ በባለሙያ እንክብካቤ የተደረገለት አሁን ለምሳሌ በዚህ እናንተ በመጣችሁበት ወቅት የምታዩት እንትን ትምህርት ክፍሉ ጋር ባለው ትልቅ ኮሚትመንት ዴይ ኤንድ ናይት እንክብካቤ ካልሰጠው አይሆንም። በቃ ከአገልግሎት ውጭ ነው የሚወጣው። ስለዚህ ያንን ተቆጨን፣ ያንን በዛም ቁጭት ውስጥ ስለገባን ዩኒቨርሲቲው አብረን ከከተማ ጋር ሆነን ሰርተ ነው። አሁን ለዚህ ለውድድር ያበቃንበትም በዛ ምክንያት ነው። በኢትዮጵያ ስፖርት ውስጥ የቅብብሎች ችግር መኖሩን ያነሱት ዶክተር ሲሳይ መንግስቱ በተለያዩ ስፖርቶች ላይ አዳዲስ ፊቶች እንድንመለከት አሰራራችን ሳይንሱን የተከተለ ሊሆን ይገባል ይላሉ። የቅብብሎች ጉዳይ ነው። ኢትዮጵያ ውስጥ ያለው መሰረታዊ ችግር ምንድን ነው መሰለ? እኔ ለኢትዮጵያ ስፖርት አካዳሚ በጣም ቅርብ ነኝ። በዚህ በሪሰርች ዘርፉ ላይ አሶሼት ኤዲተርም ነኝ እዛ እና በጣም እንሰራለን። ብዙ ጊዜ በተደጋጋሚ ጊዜ ና ቅብብሎች ከሌለ የሆነ ቦታ ስታክ ያደርጋል። ለምሳሌ እኔ አሁን ቅድም ነገርኩ፣ አንደር ፊፍቲ አንደር ሰቨንቲ አለኝ። ማን ነው የሚቀበለኝ? ይህ የሆነ የምትቀባበለው ነገር ሊኖር ይችላል። የሆነ ስትራክቸር ሊኖረው ይገባል። ሲስተም ሊበጅለት ይገባል። ኢትዮጵያ ስፖርት አካዳሚ በራሱ ሂውጅ አማውንት ኦፍ መኒ ተመድቦለት ራሱን ችሎ ነው የሚንቀሳቀሰው። ስለዚህ የራሱ ክለብ አለው፣ የራሱ በጀት አለው። ስለዚህ የራሱ ይወዳደራል ከነዚህ አሉ ከሚባሉ ናሽናል ክለቦች ጋር። ከነዚያ ክለቦች ጋር ተወዳድረው ሲወጣ ለናሽናል ቲም ይመረጣል ወይም ደግሞ በአለም አቀፍ ደረጃ የኢትዮጵያን ወክሎ ይወዳደሩ አትሌቶችን ማፍራት ይችላል። ወደ ተቋማት ጋር ስትመጣ ግን ወደ ስፖርት ተቋማት በተለይ ዩኒቨርሲቲዎች ጋር ስትመጣ አካዳሚዎቻቸው በጣም ዊክ ሊመስሉ ይችላሉ። ለምን ሲባል ፋንዳሜንታል ስራ ነው የሚሰሩት። ፋንዳሜንታል የሆነ ቤዚክ ከኳስ ኮንትሮል ሪሲቭና ፓሲንግ ጀምሮ ነው ሊሰራ የሚችለው። ከእጅና የግራ አጣጣል ጀምሮ መሰረታዊ ስራ ነው እየሰራ የሚሄደው። ልክ ይሰራና በሁለት ዓመት በሶስት ዓመት ሲጨርስ የሚቀበለው አካል ሊኖር ይገባል። አየህ የሚቀበለው አካል ከሌለ ፌል ነው የሚሆነው። የአካዳሚ ግን ምንድነው ማለት ነው? በዛ ሰዓት ሰክሰስፉል ነው። እነዛን ነገሮች ሰርቷቸው መጥተዋል ማለት ነው። ከዛ በኋላ ግን ሲስተም ተበጅቶለት ለምሳሌ ከየ አካዳሚ የሚወጡ ልጆች አገር አቀፍ ኮምፒቲሽን ተደርጎላቸው ሴሌክሽን ክራይቴሪያ ቀርቦ ሴሌክት እየተደረጉ ወደሚቀጥለው ስቴፕ የሚሄዱበት ስትራክቸር በስፖርት ኮሚሽኑ ሊሆን ይችላል፣ በወጣቶችና ስፖርት በሚኒስትሩ ሊሆን ይችላል። እየተዘነጋ ከመጣ በእንዲያን መልኩ ነው ቅብብሎች ከሌለ ስፖርቱ ሰክሰስፉል ሊሆን አይችልም። ሰክሰስፉል ነው ለማለት ግን የምትፈርገው ምንድነው? ለምሳሌ የሀዋሳ ዩኒቨርሲቲ ሰክሰስፉል ነው ካልክ ልጆቹን መስርተን ይዘን መተን አቆይተን የሚገባቸውን ግባት እድገታቸውን እየጠበቅን ቴስት እያደረግን ሜዥር እያደረግን ሳይኮሎጂካል ስኪል ትሬኒንግ እየሰጠን ሁሉንም ነገር እያደረግን ከፍ ካደረግናቸው ር ሰክሰስፉል ማለት እንችላለን። ንግድ ቅብብሎሹ ከሌለ ግን እንዳልከው የሆነ ቦታ ይቆምና ልጆቹ ወደ ተለያየ ዳይሬክሽን ይሄዳሉ፣ አቢዩዝ ይደረጋሉ ማለት ነው። በመሀልም ደግሞ ዝም ብሎ ስልጠና ስልጠና ብቻ ሲሆን በርናውት አድርጎ እንደምናውቀው የኢትዮጵያ አትሌቲክስ ጥቂት ልጆችን ነው ይዞ የሚሳተፈው በየመንደሩ በየሰፈሩ ያሉ ግን ኤክሰርሳይዝ በመስራት በመስራት በመስራት ሳይንቲፊክ የሆነውን ነገር ተግባራዊ ሳያደርጉ ሲሆን በርናውት አድርገው ተቃጥለው የሚቀሩ ብዙሪዎች አሉ። እግር ኳሱ ጋር ምን እንደዛ ነው የሚፈጠረው?